ውድ ተመልካቾቻችን አሁንም እንደቀጠልን ነው። በድጋሚ ከኛ ጋር ስለሆናችሁ ከልብ ጋር እናመሰግናለን። በመቀጠል ደግሞ እንግዲህ የማህበራዊ ሚዲያ ይዘቶችን ነው ምን በዚህ ሳምንት ካገኘናቸው የማህበራዊ ሚዲያ ይዘቶች ይጠቅሙናል፣ ይጠቅማሉ፣ ያነጻሉ፣ ያዝናናሉ ብለን ያሰብናቸውን ክርስቲያናዊ ይዘት ያላቸውን ወደ እናንተ የምናደርስ ይሆናል። እንግዲህ ወደ መጀመሪያው ቪዲዮ እናልፋለን። በቀደም የሆነ ቸርች ሄድኩላችሁ። በጊዜ የደረስኩት ጠዋት ፕሮግራም ልክ እንደጀመረ ከዛ ፕሮግራመሪው ጨረሰ፣ ጸሎት አለቀ፣ የመዝሙሩ ጊዜ ላይ ማለት ነው። በቃ ኖርማል በአንዱ ጥሩ ነው፣ ዘማሪውም ጥሩ ነው፣ ምንም አይልም። የሆነ ሰዓት ላይ ሳክስፎኒስቱ ሶሎ ማድረግ ጀመረ። እኔ እንደዚህ አይነት ሶሎ ሰምቼ አላውቅም ቸርች ውስጥ። ቶኑ፣ ታይሚንጉ፣ ባላንሱ እኔ በጣም ይችላል። ይሄ ይሄ ሳክስፎኒስት ይችላል። እኔ ብዙ ጊዜ የዚህ የምድር ስሙ የቸርች ሳክስፎን ብዙም ደስ አይለኝም ይሄ ግን የሚገርምህ እኮ አሁን አሰማቸዋለሁ ስሙት እንግዲህ ለሙዚቀኞች ነው። ቸርች ውስጥ አሁን በደንብ እየተለመደ እየመጣ ይመስለኛል። ጥቂት ቸርቾች ጋር እንደ ሀገር ደረጃ ማውራት አንችልም፣ ግን በወርሺፕ ናይቶች ላይ የሳክስፎን ተጫዋች እንዲኖር ይመከራል። አሁን እና እግዚአብሔር ይመስገን እኔ በዚሁ አጋጣሚ ለመናገር የምፈልገው በጣም እኮራለሁ አሁን በኢትዮጵያ ወንጌላማኞቹ ሙዚቀኞች ላይ ያለውን ስጦታ ሳይ ጸጋውን ሳይና በጣም የሚችሉ በጣም ጥርት ያለ ነገር የሚሰሩ የማናፍርባቸው አደባባይ ላይ ያው ምንድነው ለቸርች ስለሆነ ተብሎ ያልቦካ ስራ በቃ ጥርት ያለ ስራ የሚያውጡ ሰዎችን በጣም እያየን ነው እና እግዚአብሔር ይመስገን ለማለት ነው። ዳርን እዚሁ ላይ መልካም፣ እንግዲህ ወደ ቀጣይ ቪዲያችን። ለክብሩ እንዲኖር ለሀሳቡ እንዲሆን አድርጎ ቢፈጥረው ከሁሉ ለየቶ ከመልኩ ቢያድለው፣ ሰው ግን በምላሹ ፈጣሪን በደለው ከመልኩ መሰወር መሸሸክ ተያዘው፣ እግዚርን የሚሰማ አንድስ እንኳ ጠፋ። የሰው ልጅ በትዕቢት በአመፅ ከረፋ፣ የምድርም ኃጢአት ተቆለለ ሰፋ። ግና በዚህ ሁሉ ሆነን ሳለን የጥፋት ልጅ በደለኛ፣ እራራልን ሰጠን መንገድ የመዳኛ አልቀነሰን ፍቅሩን ከቶ፣ ይልቁንስ አብራራልን ልጁን ሰጥቶ፣ ልጁም ታዞ ሰው በመሆን ተገረፈ ተንገላታ፣ እርሱ ሞተ በእኛ ፈንታ። ተገለጠ ጥልቅ ፍቅር በመስቀሉ፣ ንጹህ ደሙን አፈሰሰ ላለም ሁሉ። አስመለጠን በራሱ ጽድቅ አጸደቀን፣ ከአብ ጋራ በሰማያት አስቀመጠን፣ ልጁ አረገን በዘመናት መሃል። ሁሌ ያልተለወጠ ማይቀንስ ግለቱ፣ የክርስቶስ ፍቅር ዛሬም ነው ብርቱ። ብንስት ብንደክም ብንርቅ ከስሩ ዛሬም ይወደናል ኑ ይለናል ፍቅሩ፣ የምሕረት እጆቹን አሸሽግም ከቶ። ተመለሱ ይለናል፣ ይጠራናል ራርቶ ይቅድሙን ነ የጀመርኩት እንግዲህ ችህታችን በመጀመሪያ እግዚአብሔር ይባርክሽ። እንግዲህ እንዲህ አይነት ወጣቶች በእንደዚህ አይነት ነገር ላይ ሶሻል ሚዲያዎቻችንን በተለያየ መንገድ እንግዲህ እንጠቀማለን፣ ግን ኢየሱስን የሚተርክ ኢየሱስን የሚናገር ሲሆን ደግሞ በጣም መታደል ነው እና ጌታ ዘመንሽን ይባርክ ማለት እንወዳለን። እንግዲህ በግጥሞቿ ውስጥ እንግዲህ ኢየሱስን ፍቅር ያሳየችበት መንገድ አለ። ኢየሱስ እንዴት ራሱን ሰውቶ እንዴት ብሎ እንደመጣ ከዛም ደግሞ ዛሬም ፍቅሩ ትኩስ እንደሆነ እንግዲህ በተለያየ መንገድ ይህንን እየተከታተላቸው ያላችሁ ሰዎች የእግዚአብሔር ፍቅር ዛሬም ትኩስ እንደሆነ እንዲገነዘቡት ወይም ደግሞ ለልባቸው እንዲነግሩት ልናሳስባቸው እንወዳለን። እንግዲህ ይህንን ግጥም በማዘጋጀት ውስጥ ይህንን በመቅረጽ ይህን በማስተላለፍ ውስጥ ለእግዚአብሔር ወይ ደግሞ ለወንጌል ጊዜን በመስጠት ከሌላ ነገር ደግሞ ጊዜ መቀማት ይቻላል። በዓለም ከመያዝ በሌላ ሀሳብ ከመያዝ ደግሞ በእንደዚህ አይነት ነገር መጥቃት በጣም ትልቅ እድል ነው እና በዚሁ አጋጣሚ ደግሞ የተነሳው ሀሳብን ሁሌ ብናስብ አሁን የእግዚአብሔርን ፍቅር መጠራጠር ውስጥ አንገባም አስባለሁ፣ እና ያለችንን ነገር በልባችን ይዘን እንድናሰላስል መልእክታችን ነው። ወደ ቀጣይ ቪዲዮችን ልፍ ኢየሱስ የሚባል ወዳጅ አገኘሁ እግሩ ሰርቆ ጨብዬ አስተማረኝ ልቤ ደሱ ደስ ደስ ደስ አሳየኝ። መዝሙር አላውቀውም። ታዩ ነበር አንቺ? እኔም አላውቀውም ግን የልጆች መዝሙር ይመስለኛል። መዝሙር ይመስላል። እንግዲህ ትንሽ ያዝናናል አይደለም። የውጭ ሀገር ዜጋ መሆኑ ደግሞ የለበሰውም ልብስ የኢትዮጵያ የእግር ኳስ ተጫዋቾች ልብስ ነው እና እንግዲህ በዚህም በዚያም የኢየሱስ ስል ከተነሳ ወንጌል ከተነሳ ትርፍ ነው። ለማበረታታት እንወዳለን። እንግዲህ በዚህ አይነት ይዘት የሚያቀርቡ ሰዎችን ወደ ቀጣይ ቪዲዮችን ልፈል ወንጌል ወንጌልን ስለመመስከር ነው እዚህ ላይ እያየን ያለነው። ይህ ጊዜ በጣም የተመቸ ጊዜ ነው ወንጌልን ለመመስከር። በጣም የተመቸ ጊዜ መሆኑ ደግሞ ከዚህ በኋላ ላይመቸን ይችላል የሚል ደግሞ ፍራት ውስጤ እንዲመጣ ያደርጋል። ማይቻልበት ጊዜ ሊኖር ይችላል። ምናልባት ይህንን እንደዚህ በአደባባይ ወጥቶ ወንጌልን መናገር እንደሚቻል ያኔ በደርግ ዘመን ልንል እንችላለን። በንጉሥ በነገስታቱ ዘመን የነበሩ አማኞች ቢያውቁ እንዴት እግዚአብሔር እንደሚያመሰግኑ አስባለሁ። እና ወንጌልን የምንመሰክረው በጣም ተወዳጁ ዜና ስለሆነ ላይሆን ይችላል፣ ግን በጣም አስፈላጊው ዜና ስለሆነ ነው ለሰዎች መዳንና ይህንን ይመስለኛል። ሁን ያስተዋል ነው በተጽዕኖ ውስጥ በግፊት ውስጥ ወንጌልን ተቋቁሞ መስበክ መቻል። ልክ ብለሃል። እንግዲህ አንዳንድ ጊዜ ምን ይገርመኛል መሰለህ መንገድ ላይ ቆሜ የሚሰብኩትን ሰዎች ሳይ፣ እውነት ጌታን የማያውቁ ሰዎች እንዲህ የመጫወቸው ምክንያት ምንድን ነው ብለው ቢገባቸው ኖሮ እላለሁ። የሆነ አንዳንድ ጊዜ ምን ያስጨዋል ምናምን ምናምን መንገድ ላይ ሲተቹ ሲሰደቡ ወይ የሆነ ነገር ሲደረጉ እናያለን አይደል እናስተውላለን የተከፈላችሁ ይመስላችሁ እና ግን ምን ገብቷቸው እንደዚህ እያስጨዋቸው እንደሆነ ቢረዱት ኖሮ ምን ይሉ ነበረ እላለሁ እና እውነት በተለያየ መንገድ በገጠር በከተማ እንደዚህ ወታችሁ እያገለገላችሁ ያላችሁት እንግዲህ ብድራትን የሚቆጥር እግዚአብሔር ነው አይደለ ይህ እውነት ገብቷችሁ ይህንን መንገድ ተረድታችሁ ለሌሎች ደግሞ ሌሎች እንዳይጠፉ ሌሎች ወደ ሌላ አቅጣጫ እንዳይሄዱ ወደ እውነት ለመመለስ እንግዲህ ዋጋ እየከፈላችሁ ያላችሁ ሰዎች እግዚአብሔር ብድራትን አይረሳም ሰው አይደለም እና አይዟችሁ፣ በርቱ፣ ጌታ ጸጋ ያብዛላችሁ ደግሞ ልንላቸው እነዚህን ወንድሞቻችንን እህቶቻችንን ማበረታታት እንወዳለን። ተባረኩ። እዚህ ላይ ምንድን ነው ገበሬ ዘር እንደዘራ ብድግ ብድግ አይልም። የተነገረበት ቀን ላይ ሰዎች ስላልተሰበሰቡ ሰዎች ህይወታቸውን ለእግዚአብሔር ስላልሰጡ ፍሬያም አይደለም ማለት አይደለም። አይታወቅም የሰው መመለሻው የት እንደሆነ። በተስፋ መቁረጡ ሲገባ ሰው የመዳን ጉዳይ ስጠፋበት እኔ ማን የሚለውን ጥያቄ ሲጠይቅ፣ ጆሮ ሌላ ቃጭል የሚችል ትውስታ መስጠት ከቻለን ራሱ በጣም ትልቅ ስኬት ነው። በተለይ ደግሞ በካምፓስ ሰሞኑን አስተውያለሁ አምና ክረምት ላይም በፌሎሺፕ ሰብሰብ ብሎ ወደ አንድ ከተማ ሄደው ወንጌልን የሚያደርሱ ሰዎችን አስተውለናልና እግዚአብሔር ይባርካቸው ለማለት እንወዳለን። ወደ ቀጣይ ቪዲዮችን ልፍ መልካም ኢየሱስን አምኖ የህይወቱ ጌታ ንጉሱ ያረገ ጌታን በማመኑ እንደ ሃይማኖት ከጂ አድርጎ የተቆጠረ ቀድሞ ከነበሩት ከባልንጀሮቹ ተለይቶ ሄደ ላመነበት ነገር አንገቱን ለካራ ሊሰጥ የጨከነ ትልቅ ስኬት ነው ብዬ ያስባለሁ። እግዚአብሔር አይቶ ደግ አረግሽ ሚሊሽን ነገር ማድረግ በቃ ጥሩ አረግሽ የሚለው ነገር እና ከሱ በጣም ትልቁ ሰው በህይወቱ ሊወስን የሚችለው ትልቁ ውሳኔ ኢየሱስ ክርስቶስን የህይወቱ ጌታ ንጉሱ ማድረግ ነው እና ኢየሱስን በመከተላችሁ በምንም አይነት መከራ ውስጥ ያለፋችሁ ብትሆኑም፣ አሁን ግን ኢየሱስ ክርስቶስን ከተቀበላችሁ ደግ አድርጋችኋል። ትክክለኛውን ውሳኔ የወሰናችሁት ወደኋላ አታፈግፍጉ ለማለት እንወዳለን። በርቱ ልንላችሁ እንወዳለን። እንግዲህ መት አደለው አይደለም እንደዚህ መባሉ ራሱ በቃ ደግ አረገ። እንኳን አንዳንድ ጊዜ ለክርስቲያን የሚሰጠውን ቦታ ሁላቸው እናውቃለን አይደለ? በሌሎች ሃይማኖቶች፣ ወይም ደግሞ በሌሎች ሰዎች ዘንድ ማለት ነው እና አንዳንድ ጊዜ ለእውነት ብለህ የምታደርገው ነገር ሳይደግ አደረግኩኝ። እንኳንም ኢየሱስን ተከተልኩት፣ እንኳንም ኢየሱስን አወቅኩት፣ እንኳንም አባቴ ሆነ፣ እንኳንም ልጅ ሆንኩ እንግዲህ የምንልበት ድፍረት አለን አይደለ? ይህን ምናልባት ኢየሱስ ክርስቶስን የሕይወታችሁ ጌታ አድርጋችሁ ይህንን ልባችሁ ካልተጋራው ደግ አደረግኩ ካላላችሁ፣ በደንብ ማወቅ አለባችሁ ማንን እንደጠራ ነው ወደ ቤታችን የማን ልጆች እንዳደረገን ማን ጋር ተቀባይነት እንዳገኘን ስንሞት የት እንደምንሄድ ቃሉን ይላል የሚለውን ያወቀ ሰው በምንም አይነት መገፋት ውስጥ ሆኖ አይሸማቅቅም። ደጋርኩን ይላል እና ወጣቶች መሆናችሁ ደግሞ ያስደስታል። ወጣቶች መሆናችን ያለ ያንን ፕሮግራም ያዘጋጁትም እግዚአብሔር ይመስገን። በወጣትነታችን ጊዜያችን ሳይበላ ኢየሱስ ክርስቶስን ማግኘት ትልቅ እድል ነው። እንግዲህ እዚህ ቪዲዮ ሸብተን እንደምንለው ተስፋልኝ እስከመጨረሻው ጸንተን ደጋ ረኩ እስከ እርጅና የተሸከመኝ እንደምንል ተስፋ አደርጋለሁ። እንግዲህ ወደ ቀጣይ ቪዲዮችን ለሁ መልካም ክብር ለእግዚአብሔር ይሁን። እግዚአብሔር ከእናንተ ጋር ይሁን እንጂ ወገኖች፣ ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ገብታችሁ ትወጣላችሁ። ምንም ውስጥ ብቻ፣ እግዚአብሔር ከእናንተ ጋር ይሁን ብቻ፣ ጌታ ከእናንተ ጋር ይሁን። እግዚአብሔር ይመስገን። ከእናንተ ጋር ካለ ጌታ ትወጣላችሁ። እግዚአብሔር ይባረክ። ጌታ ከእናንተ ጋር ካለ ከማዕበሉ ትወጣላችሁ። እግዚአብሔር ተባረከ። ትወጣላችሁ፣ ምክንያቱም የፍጥረት ሁሉ ባለቤት የፍጥረት ሁሉ ጌታ እግዚአብሔር ከእናንተ ጋር ካለ ምንም ውስጥ ምንም ጭንቁስ ብታልፉ ትወጣላችሁ ብሏል። እንግዲህ መጋቢ ዘማሪ ታኔል አንድ ሚካኤል በቅርቡ እንግዲህ የሚሊኒየም አዳራሽ የነበረው የአምልኮ ፕሮግራም ለህዝቦች ይፋ ተደርጓል። በዩቲውብ ላይ ይፋ ተደርጎልናል። እሱ እንከታተል። ግን ምን ምን አየች? እዚህ ላይ እንግዲህ እኛም ምስክሮች ነን አደለ? በህይወታችን ውስጥ እንግዲህ ከእግዚአብሔር ጋር ሆነን ያለፍንባቸው ጊዜያቶች ውስጥ በቃ ተጣብቀን ምናምን ያለፍንባቸውን ጊዜያቶች ውስጥ ጊዜያቶችን ስናስብ ከእግዚአብሔር ጋር ተሆኖ ለካስ የማይታለፍ ምን አለ እማያልፍ ምን አለ ብለን እንድንል ያደርገናል። እኛ በህይወታችን ምስክሮች ስለሆነ ከእግዚአብሔር ጋር ሆኖ ማይታለፍ ምን አለ። ዛሬ ምናልባት በብዙ አይነት መንገድ ውስጥ እያለፉ ያሉ ሰዎች ካሉ ከእግዚአብሔር ጋር ተሆኖ ማይታለፍ ምንም የለም፣ የማያልፍ ምንም የለም። ብቻ እኛ በእግዚአብሔር ላይ እምነታችንን እንጣል፣ እግዚአብሔርና ጥብቀን እንያዘው። ከዛ እስቲኛው እንደውም አንዳንድ ጊዜ በቃ እግዚአብሔርን ተጣበቁትና አለማፈራችሁን ታያላችሁ። የሚል ምስክርነት አለኝ፣ እውነት ለዚህ ምስክር ነኝ። እና ከእግዚአብሔር ጋር ተኮኖ ማይታልፍ ማይታለፍ ምንም የለም። እንግዲህ ትልቅ መልዕክት ነው። ይህንን በልባችን እንያዝ ንልቀጠ ቪዲዮችን ለ ሰዋሽ ጠጋኝ አምላክ ነው

በጣም መንፈስ የሚያድስ ጊዜ ነበር። ብሄራዊ ቲያትር ነበር የተደረገው። በዚ አጋጣሚ ያው አንድ ለእናቱ ለማለት ቢያስቸግርም በጣም አሉን ከሚባሉት የኳየር ስራዎች መካከል አንዱ ይሄ ነው። ትክክለኛ የኳየር መስፈርት የሚያሟላ በአራት ድምፅ የሚዘምር እንደማለት ነው። እንግዲህ በየጊዜው ቪዲዮዎችን የለቀቁ ይገኛሉ። በዚ አጋጣሚ ከልብ ልንባርካችን እንወዳለን። የሪትም ኳየሮችን እንደዚሁ አይነት ኳየሮችም ደግሞ በሀገራችን እንደሚነሱ ተስፋ እናደርጋለን። ለዛሬ የነበረን እንግዲህ ከማህበራዊ ሚዲያዎች የሰበሰብናቸው ስፔሲፊክ ለማድረግ ከቲክቶክ የሰበሰብ ነው ቪዲዮ ይህንን የሚያስል ነበረ። በዚህ በዛሬው የአጫጭር ቪዲዮዎቻችን ላይ የተሳተፋችሁ በሙሉ ጌታ ዘመናችሁን ይባርክ። በርቱ። እንግዲህ ሌላው እንግዲህ ወንጌልን የምንሰራበት ወይም ደግሞ ትውልድን የምንታደግበት እንግዲህ ሌላኛው መንገድ ስለሆነ በርቱ ልንላችሁ እንወዳለን። እንደውም እንግዲህ የተለያየ ታለንት ያላችሁ በቤተ ክርስቲያን ውስጥ በሙዚቃው ሊሆን ይችላል፣ በድምጽ ሊሆን ይችላል፣ በግጥም ሊሆን ይችላል፣ በተለያየ እየተለያየ ተሰጦ ያላችሁ ሰዎች ከታች ባለው ስልክ ቁጥር በቴሌግራም አድራሻችን አጫጭር ቪዲዮቻችሁን ልትልኩልን ትችላላችሁ። እኛም እንግዲህ አይተነው እንደዚህ ልናቀርብ እንችላለን ማለት ነው። እንግዲህ ይመስላል። የማህበራዊ ሚዲያ ይዘቶቻችን የቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ይቀጥላሉ። አብራችን ቆዩ።